ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ሰሞኑን ጠፋ ብዬ ነው የመጣሁት። በኢትዮጵያ ፕሪሚየር ሊግ የጨዋታ የቀጥታ ስርጭት ሽፋን እየሰጠን ስለነበረ የፕሪሚየር ሊጉ ጨዋታዎቹ ሰፊ የሆነ ጊዜ ስለሚፈልጉ ፕሮዳክሽኖች እና ሌሎች ተያያዥ ጉዳዮች ስላሏቸው፣ ለዛ ነው የጠፋሁት። አሁን ተመልሻለሁ። አዳዲስ ጉዳዮችን ይዘን ዛሬ ቆይታ እናደርጋለን። ሰፋ አድርገን ቆይታ የምናደርግ ይሆናል። ያው ከዚህ በፊት በምናደርጋቸው ሀሳቦች ላይ የተሳተፋቸው አስተያየቶችን እየሰጣችሁኝ ስለሆነ እጅግ አድርገን ከልብ እናመሰግናለን። ፖድካስቱ ዛሬ እንደተለመደው ዝርዝር ጉዳዮችን የሊጉ ወሳኝ የሚባሉ ጨዋታዎች ላይ የሚመለከትና የሚያርፍ ይሆናል። የእንግሊዝ ፕሪሚየር ሊግ ከኢንተርናሽናል ብሬክ በኋላ ይመለሳል። ይሄ ለደጋፊዎች እንግዲህ የሚሰጠው ነገር ይኖራል። ምክንያቱም ከኳሱ የመራቅ ፍላጎት የሌላቸው የስፖርት ቤተሰቦች ኳሱ እንዲመለስ ይፈልጋሉ፣ ቶሎ እንዲመጣ ይፈልጋሉ፣ ማየት ይፈልጋሉ። ስለዚህ የዚህ ሳምንት ደግሞ ተጠባቂ ትልልቅ ጨዋታዎች መኖራቸው ይበልጥ አጓጊ ያደርገዋል። ዛሬ ጀምሮ የሚደረጉ ጨዋታዎች ማንቸስተር ሲቲ ከኒውካስል ዩናይትድ የሚያደርገው ትልቅ ጨዋታ ይኖራል። እንዲሁም ነገ አርሰናል ከቶተነሀም ሆትስፐርስ ጋር የሚያደርገው ጨዋታ ይጠበቃል። ስለዚህ ትልልቅ ጨዋታዎች እንደመኖራቸው የሚጠበቅ ሳምንት ነው ሳምንቱ። በፕሪሚየር ሊጉ ዛሬ ከሚደረጉ ጨዋታዎች ውስጥ እንግዲህ ትኩረት የሚስቡት ሊቨርፑል ከኖቲንግሃም ፎረስት የሚያደርገው ጨዋታ ይኖራል። ብርንሌይ ከቼልሲ ጋር ቀድሞ የሚያከናውነው ጨዋታ ነው፣ ይሄ ቀን ላይ የሚደረግ ጨዋታ ይሆናል። ቅድም እንዳልኳቸው ኒውካስል ከማንቸስተር ሲቲ ጋር የሚያደርገው ጨዋታ ይኖራል። ሌላው ነገ ቀጥሎ ደግሞ ፕሪሚየር ሊጉ ሲከናወን ከነኚህ ጨዋታዎች መካከል ሊድስ ዩናይትድ ከአስቶን ቪላ ጋር የሚያደርገው ጨዋታ ይቀድምና አርሰናል ከቶተንሃም ሆትስፐርስ ጋር የሚያደርገው ጨዋታ ቀጥሎ የሚደረግ ይሆናል። ሰኞ ማንቸስተር ዩናይትድ ከኤቨርተን ሌሊት ላይ የሚደረግ ጨዋታ ነው። የተጠባቂ ጨዋታ ነው ለዩናይትድም ለኤቨርተንም፣ በተለይ ለዩናይትድ ለአሰልጣኝ ሩበን አሞሪም ይሄ ጨዋታ በጣም መሰረታዊ የሆነ ነገር ይበልጥ የሚያዩበትና የነበረውን ነገር የሚያስቀጥሉበት ጨዋታ ይሆናል ተብሎ ነው የሚጠበቀው ስለዚህ በየሊጉ ወሳኝ የሚባሉ ጨዋታዎች ሲደረጉ በእንግሊዝ ፕሪሚየር ሊግ እነኚህ ጨዋታዎች እንግዲህ የሚጠበቁ ይሆናል። ዛሬ ትኩረት አድርገን ሰፋ አድርገን የምንመለከተው የቶተንሃም ሆትስፐርስና የአርሰናልን ጨዋታ ይሆናል። ያው ይሄ ጨዋታ በጣም ትልቅ ጨዋታ ነው። ተጠባቂ የሚያደርገው ደግሞ የራይቭልሪው በጣም ከፍተኛ ስለሆነ ነው። ሰሞኑን በሁለቱ ቡድኖች በኩል ያለውን የፉክክር ስሜት ይበልጥ እያናረው እያናረው የመጣ ወቅታዊ የሆኑ ጉዳዮች አሉ። ቶትና ሞትስፐርሶች መሻሻሎች ውስጥ ነው የሚገኙት። ጊዜያዊ መሻሻሎቹ ይበልጥ ደግሞ በለንደን ደርቢ ጨዋታ የሚታዩ ይሆናል። በአሰልጣኝ ቶማስ ፍራንከ በኩል አሰልጣኙ መጫወት የሚፈልጉት የጨዋታ መንገድ አለ። በጣም ሀይሊ አግሬሲቭ የሆነ ፕሬሲንግን የሚመርጡ አሰልጣኝ ናቸው። ሚኬል አርቴታ ደግሞ በእንቅስቃሴ ሀይሊ አግሬሲቭ የሆነ ፕሬሲንግን ቢመርጥም ከሜዳው አንጻር አጠቃቀሙ ግን ዳይናሚክ እያደረገ የተጫዋቾችን የተለዋዋጭነት ባህሪ ይበልጥ በሊጉ እያሳየ የሚገኝ አሰልጣኝ ነው። ስለዚህ የተለዋዋጭነት የሜዳው ላይ አጠቃቀምን ስርዓትን ይበልጥ ትኩረት አድርጎ የሚሰራ አሰልጣኝ እና ይህን ለማፍረስ ደግሞ ፕሬሲንግን የሚመርጥ አሰልጣኝ ነው እንግዲህ የሚጫወቱት ማለት ነው በጣም ከፍተኛ ትኩረት ያሰጠውም ይሄ ነው። ፕሬሲንግን ይመርጣል። የአሰልጣኝ ቶማስ ፍራንክ ቡድን ተጋጣሚ በተደራጀ መንገድ ወይም ደግሞ ስርዓት ባለው መንገድ ጨዋታውን እንዳያደርግ የሚፈልግ ቡድን ነው። ከራሱ ሜዳ የሚወጣባቸው የጨዋታ እቅዶች አሉ። አንዳንዴ በረዣዥም ኳሶች ይወጣል አንዳንዴ ደግሞ በአጫጭር ኳስ ቅብብሎች በተለይም ደግሞ ናሮ ቢልዳፕን በመተው ማለት ነው። የናሮ ቢልዳፕን አይፈልግም። ቶተንሃም ሆትስፐርስ አብዛኛውን ጊዜ የዋይድ ቢልዳፕ ነው የሚፈልገው። ተስፋፊውን የሆነውን የመስመሩ እንቅስቃሴ ይዞ ከመስመር በኩል በሚሄዱ የተጫዋቾቹ ሩጫዎች ነው ወደ አማካኝና ወደ ሁለተኛውና ወደ ሶስተኛው ሜዳ ክፍል እየቆረጠ መግባት የሚፈልገው። ስለዚህ በአርሰናል ናሮ ቢልዳፕ ይመርጣል ሚኬል አርቴታ ናሮ ቢልድ አፑ ደግሞ ከታፈነበት ወይም ደግሞ ታፍኖብኛል ብሎ የሚያስብ ከሆነ ደግሞ ናሮ ቢልድ አፕን ወደ ዋይደር ቢልድ አፕ ደግሞ እንደገና ይወስደዋል ማለት ነው። ስለዚህ በብዙ መንገዶቻቸው የጨዋታ እቅዶቻቸው ልዩነት ያላቸው አሰልጣኞች ናቸው። በቶማስ ፍራንክ በኩል ወደኋላ ላይ ለእናንተ ምነግራችሁ ዶክሜንት ይኖረኛል። በተለይ አሰልጣኙ ከሚጫወቱበት የጨዋታ እቅድ አንጻር የሚፈልጉትን ነገር በሜዳ የስትራክቸርድ ፍሌክሲቢሊቲንም የሚመርጡ ከመሆናቸው አንጻር ቅድም እንዳልኳችሁ ሃይ ፕሬሲንግ ወይም ደግሞ ከፍተኛ የሆነ የተጋጣሚ እንቅስቃሴ ጫና ንም የሚመርጡ ተጋጣሚ ሜዳ ላይ ገብቶ ተጋጣሚን የማፈን ፍላጎት ያላቸው አሰልጣኝ እንደመሆናቸው ዳይሬክት አታኪንግንም አንዳንዴ በዚህኛው እንቅስቃሴ መምራት ይፈልጋሉ። ከዛ ውጭ የኛ አሰልጣኝ አንዱ አስገራሚው ነገር ምንድን ነው? የሴናሪዎቻቸው ትሬኒንግ ሁኔታዎቻቸው አብዛኛውን ጊዜ ሬፒቲቲቭ የሆኑ ተደጋጋሚ የሆኑ በልምምድ ሜዳ ላይ የሚያደርጓቸው እና በጨዋታ ቀን ያጋጥመኛል ብለው የሚያስቧቸው ለጨዋታ ቀን መፍትሄ የሚሆናቸውን ነገር ተግባራዊ ያደርጋሉ። አሰልጣኙ እንዲያውም የሚሏቸው ምንድን ነው? ድሪሎቻቸው ኮሌክቲቭ የሆነው የጨዋታ ቀን ፈተናዎቻቸውን፣ ችግሮቻቸውን የሚፈቱባቸው ናቸው። ስለዚህ ለአርሰናሉ ጨዋታ ሳምንቱን በሙሉ ሲዘጋጁበት የሚቆዩት የአርሰናል ጨዋታ ሀፕን ያደርጋል ብለው የሚያስቧቸው ፖይንቶች ላይ ነው። የአርሰናሉ ጨዋታ ላይ የሚፈጠሩ ጫናዎችን እንዴት ማሸነፍ አለብኝ ብለው የሚያስቡ አሰልጣኝ ናቸው። ያው በፖዚሽናል ፕሌይ እንደምታውቁት በፔፕ ጋርዲዮላም ሆነ በሚኬል አርቴታ የጨዋታ ሀሳብ ውስጥ የፖዚሽናል ፕሌይ አንዱ ትልቁ አላማ ምንድነው? ኮንትሮሊንግ ጌሙን መቆጣጠር ነው። ስለዚህ ቶማስ ፍራንካ የሚፈልጉት ምንድነው አርሰናል ጌሙን እንዳይቆጣጠር ለማድረግ ዶሚኔት የሚያደርጉት ራሳቸው የሚፈጥሩት ስፔስ ይኖራል ማለት ነው። ምክንያቱም በፖዚሽናል ፕሌይ ዶሚኔቲንግ ስፔስን ፖሴሽን፣ ስፔሱን ወይም ደግሞ የሚሰጠን ወይም ደግሞ ያልተሰጠን ሜዳ ያልተሰጠን የመጫወቻ ቀጠና ፈልገ መቆጣጠር ነው በፖዚሽናል ፕሌይ ወይንም ደግሞ ፖሴሽኑን መቆጣጠር፣ እንቅስቃሴውን ያንተ ማድረግ፣ እንቅስቃሴው ከጅ እንዳይወጣ ማድረግ እንቅስቃሴው በተሻለ ያደገና ይሄ በተሻለ ያደገው እንቅስቃሴ ደግሞ ኮማንድ እንዲያደርግ ጌሙን ኮማንድ እንዲያደርገው እንዲያዘው መፍቀድ ነው የፖዚሽናል ፕሌይ አንዱ ትልቁ አቅም የሚባለው። ያው ሚኬል አርቴታ ከዚህ በፊት አንስቼዋለሁ፣ የአርቲፊሻል ትራንዚሽን የሚፈልግ አሰልጣኝ ነው አብዛኛውን። ስለዚህ በዚህ የአርቲፊሻል ትራንዚሽን ውስጥ የሃይ ፕሬሲንግ ማሽን የሆነውን ቶተንሃም ሆትስፐርስን ከጨዋታ ውጭ ለማድረግ የሚጠቀማቸው የተመሳሳይ ተጫዋቾች አጠቃቀም አይኖርም ማለት ነው። አብዛኛውን የሚጠቀማቸው የተለዋዋጭ የተጫዋቾች ባህሪን ይሆናል ማለት ነው። ምክንያቱም ፕሬስ በሚደረግበት ሰዓት አንዱ ፕሬሲንግ ለአርሰናል መከላከል ወይም ደግሞ ጫናን አሸንፎ ለመሄድ በሚኖረው ጥረት ውስጥ ደካማ ሊሆን ይችላል። ሌላኛው ፕሬሲንግ ደግሞ ለአርሰናል ጫናውን አሸንፎ የሚወጣ ፕሬሲንግ ሊሆን ይችላል። ስለዚህ ፕሬሲንጉ ምንድን ነው የሚሆነው? የሚለዋወጥ ይሆናል ማለት ፕሬሲንጉን ለማሸነፍ የሚሆነው አፈጻጸም የሚለዋወጥና በተደጋጋሚ የሚፈጠሩ ጫናዎችን አሸንፎ አርሞ የሚሄድ ይሆናል ማለት ነው። ስለዚህ የሁለቱ አሰልጣኞች የጨዋታ መንገዶቻቸው፣ የጨዋታ ጫናዎቻቸው በሚላ ላይ የሚፈጥሩት ጫና ማለት ነው ጨዋታውን እንዲጠበቅ ያደርገዋል። ነገም የስፖርት ቤተሰቡ የሚጠብቅበት ዋነኛው ምክንያት ያ ነው። ምክንያቱም ጨዋታው በራሱ ህይወት ያለው ጨዋታ ስለሆነ ማለት ነው። እንግዲህ የሰሜን ለንደን ደርቢ ጨዋታ እንደምታውቁት ከ1887 ጀምሮ የተደረገ ነው። ነገር ግን ራይቨልሪው የጀመረው ከ1913 ጀምሮ ነው። በተለይ አርሰናሎች ወልዊች የሚባል አካባቢ ሲዞሩ እና ሳውዝ ኦፍ ሪቨር ሲደርሱ የሁለቱ ባላንጣነት ያኔ ከፍ ማለት ጀመረ ማለት ነው። ከመጀመሪያው የዓለም ጦርነት አራት ዓመታት በፊት ነው እንግዲህ የለንደን ደርቢ ጨዋታ የጀመረው ማለት ነው። ያው ስሜቱ ከፍተኛ ነው። የቶትናም ደጋፊዎች የአርሰናል ደጋፊዎችን እጅግ በጣም ነው የሚጠሏቸው። ከፍተኛ የሆነ ጥላቻ ያለበት ነው። እንዲሁም በአንድ ወቅት በአርሰናል በነበረበት ሰዓት ቴሪ ኦንድሪ የተናገረውን ነገር አስታውሳለሁ አይ ቲንክ 2003 አካባቢ ይመስለኛል እሱ ሜንሽን ያደረገው ይሄ ማለት የዛሬ 22 አካባቢ ሜንሽን ያደረገው እና እሱ ኳስ ካቀመን በኋላ የተናገረው ተጫዋችም እያለ አርሰናል ሊወጣ አካባቢ ወደ 2006 አካባቢ የተናገረው ነገር ነው። እንደ አጋጣሚ ቶተነሀም ስፐርስ አካባቢ ይገኛል። ይሄን አካባቢ ያው ብዙ ከጓደኞቼ ጋር ስለሚሄድበት የምፈልጋቸው እቃዎች አሉበት፣ ሽቶዎች አሉበት እንዲሁም ልብሶች ያሉበት ሞል ስላለ የምገበይበት ቦታ ስላለ እዛ ቦታ ነው የሄድኩት ይላል። እዛ ቦታ በሄደበት ሰዓት የሚጠቀምበት ሊፍት ነበር። እዛ ሊፍት ላይ ቴሪ ሄንሪ በሚሄድበት ሰዓት አንድ የቶትናም ደጋፊ እሱ መሆኑን ከጀርባው ያያል። እጅጉን በጣም የገረመኝ አለ። ይሄ ደጋፊ ከሊፍቱ ከወረደ በኋላ በሌላ ሊፍት ይሄዳል። እኔ ያለውበት ሊፍት ላይ መታየት ስላልፈለገ እኔ ያለሁበት ሊፍት ላይ መሄድ ስላልፈለገ እኔም ጥሎኝ ሌላ ሊፍት ተጠቅሞ አጠገብ የሚገኝ ሌላ ሊፍት ተጠቅሞ ይሄዳል። ይሄን ያክል የቶትናም ደጋፊዎች የአርሰናል ተጫዋቾችንና የአርሰናል ደጋፊዎችን ይጠላሉ። ከፍተኛ የሆነ ጥላቻ አለ። ባሳለፍነው የውድድር ዓመት ሆነ ባለፉት ሶስት ዓመታት ጨዋታዎች በፕሪሚየር ሊጉ አርሰናል ዋንጫ ለማንሳት ወደ መጨረሻ ደረጃ በደረሰባቸው አጋጣሚዎች ሁሉ ከፍተኛ የአርሰናልን ዋንጫ ያለማንሳት አብዮትን ይቆሰቁሱ የነበሩ ይገፉ የነበሩ የቶትናም ደጋፊዎች ናቸው። በእንግሊዝ ፕሪሚየር ሊግ በተለያዩ የሶሻል ፕላትፎርሞቻቸው በመግባት በቲክቶክ፣ በዩቲዩብ ፕላትፎርሞቻቸው፣ በፌስቡክ ፕላትፎርሞቻቸው በመግባት አርሰናሎች የፕሪምየር ሊግ ዋንጫን እንዳያነሱ ለማድረግ ሌሎች ቡድኖች ከነሱ ጋር በሚጫወቱበት ሰዓት ሰፖርቱ ያደርጉ ነበር። ለምሳሌ ከማንቸስተር ሲቲ ጋር በሚያደርጓቸው ጨዋታዎች እንዲሁም ከሌሎች የአርሰናል ተፎካካሪዎች ከሊቨርፑል ጋር ሊቨርፑል ዋንጫውን ቢወስድ ይሻለናል አርሰናል ዋንጫውን ከሚወስድ የሚል መዝሙር ሁሉ ሊቨርፑልን እየገጠሙ ዘምረዋል የቶተንሃም ሆትስፐርስ ደጋፊዎች እና ጥላቻው ያን ያክል ነው። በጣም ከፍተኛ ጥላቻ ነው። እኛ እንደምናወራው ወይም ደግሞ እኛ አሁን መረጃውን ለእናንተ እንደምንነግረው ቀላል አይደለም። ከፍተኛ የሆነ ጥላቻ ያለበት የአርሰናልና የቶትናም ሆትስፐርስ ደጋፊዎች በመካከላቸው ያለው ጥላቻ ማለት ነው። ያው እዚህም ኢትዮጵያ ውስጥ ያለው አንዳንድ የቶትናም ደጋፊዎችን ማህበራዊ ሚዲያ ላይ እመለከታለሁና ሲናገሩ የምሰማው ነገር አለ አርሰናል ዋንጫ ከሚያነሳ ሲቲ ዋንጫ ቢያነሳ ይሻላል የሚሉ አሉ፣ ዘንድሮ እየተመለከትኩ ነው። እና ይሄ እንግዲህ ከዛ የተጋባው ስሜት ነው። የአርሰናል ደጋፊዎችን በቲክቶክ ሰሞኑን እየተመለከትኳቸው ነበር። ለሁሉ ጨዋታ የሚያደርጉት ዝግጅት በጣም ከፍተኛ ግለት ያለው የተጋጋለ አይነት ስሜት ያለው ነው እየተመለከትኩ ያለውት። እና እንግዲህ የጨዋታው አንዱ ባህር ነው የቶትናም እና የአርሰናል ጨዋታ ባህር ነው። በርካታ ስሜቱ ከፍተኛ የሆነ የጥላቻ ስሜት ያለው ነገር ግን ሜዳ ላይ ሁሌም ቢሆን አርሰናሎች ከፍተኛ የሆነ ብልጫ የሚወስዱባቸው ጨዋታዎች አሉ። ለምሳሌ እስካሁን ድረስ በነበረው የሁለቱ ቡድኖች ግንኙነት ቶትናሃሞች በአርሰናል 84 ጊዜ ተሸንፈዋል። ቶትናሃም አርሰናልን 61 ጊዜ ነው ያሸንፈው። 52 ጊዜ አቻ ወጥተዋል እነ ሁለቱ ቡድኖች በእርግጥ በአርሰናልና በቶትናም ጨዋታ ከፍተኛ ጎል አስቆጣሪው ሃሪኬን ነው፣ 14 ጎሎች አሉት። ለአርሰናል እስካሁን ድረስ ብዙ ጨዋታዎችን በማድረግ የቀድሞ የአስቶን ቪላ አሰልጣኝ የነበሩት ዴቪድ ኦለሪ ይገኛሉ። እኚህ ሰው 35 ጨዋታዎችን አድርገዋል በለንደን ደርቢ። እንዲሁም በአንድ ወቅት ስለ ለንደን ደርቢ ጨዋታ ሲያነሱ እኛ በምንጫወትበት ሰዓት ይላሉ ኦሌሪ ቶተንሃምን ገጥመን አሸንፈን በሊጉ የተሻለ ደረጃ ላይ ከመቀመጥና ቶትናምን ከማሸነፍ ተብሎ በሚጠየቅ ሰዓት ቶትናምን ብናሸንፍ ይሻላል ብለን ነው የምንመልሰው፣ ይላሉ። በሊጉ እንግዲህ አሸንፎ የተሻለ ደረጃ ላይ ከመቀመጥና ቶትናምን ከማሸነፍ ብለው ነው እንግዲህ የሚጠይቋቸው። ኖ ቶትናምን ማሸነፍ ነው የምንፈልገው። ቶትናምን እንደማሸነፍ የሚያክል የአርሰናል ተጫዋች ሆነ የምታገኘው ደስታ የለም ነው ይህንን ለሁለቱም ክለቦች የተጫወቱ ለሁለቱም ክለቦች የሜዳ ላይ አበርክቶ የሰጡ የአርሰናልም የቶትናምም ተጫዋቾች ስለዚህ ተናግሯል። ለምሳሌ በቅርብ ጊዜ እንኳ በጣም የአርሰናል ደጋፊዎች በከፍተኛ ሁኔታ ወደውት፣ በከፍተኛ ሁኔታ የጠሉት ኢማኑኤል አዴባዮር አንዱ ነው። የማኒኤላ ዲቫይር በነገራችን ላይ በአርሰናል ደጋፊዎች በሁለት ክለቦች ውስጥ ሄዱ ያደረገው ነገር ከልባቸው አስቀምጠውት የነበሩት የአርሰናል ደጋፊዎች አውጥተው እንዲጥሉት አድርጓቸዋል። የመጀመሪያው የማንቸስተር ሲቲ ነው፣ ይሄ ዘጠና ሜትር ሮጦ የጨፈረበት ነው። ሁለተኛው ደግሞ ከቶትናሃም ጋር በነበረው ጨዋታ ቶትናሃም አርሰናል ጋር አራት ለሁለት ባለቀው ጨዋታ በሀሪ ሬድናፕ ዘመን ያሳየው ባህሪ ነው። አዲባየር ቶትናምን ተቃራኒ ሆኖ በገጠመበት ሰዓት ከአርሰናል ቴሌቪዥን ጋር የነበረው ቆይታ ቃለ መጠይቁ ምንድን ነው የሚለው ከምንም በላይ በዓመት ውስጥ ከምደሰትባቸው ጨዋታዎች ውስጥ ቶትናም ላይ ጎል ማስቆጠር ነው ብሎ ነበር። ሁም በ2007 የውድድር ዓመት የአርሰናል ደጋፊዎች ፊት በደረቱ ተቆጣጥሮ ጎል ያስቆጠረውን ብዙዎች የሚረሱት አይመስለኝም። ድንቅ ጎል ነበር ቶትናም ሆትስፐርስ ላይ ያስቆጠረ የነበረውና የዛን የጨዋታ ቀን ደስታዬ አእምሮዬ ውስጥ እስካሁን ድረስ አለ ይላል። ኢማኔላ ዲ ባይር በአንድ ወቅት ተጋብዞ በስካይ ስፖርትም ስለ ደርቢ ጨዋታ ሲጠየቅ በቃ የደርቢ ጨዋታ በህይወቱ ውስጥ በተለይ የቶትናምና ያርሰናል የደርቢ ጨዋታ ያርሰናል በነበርኩበት ይላል፣ ሶስቱ ቀን በቃ ሌላ ነው ይላል። ሶስቱ ቀን የዓለም ዋንጫ ሁሉ የምትጫወት ያክል ነው ስሜቱ ይላል፣ ውስጥ ያለው ስሜት ሌላ ነው ይላልና ብዙ ተጫዋቾች ያው ተቃራኒ ሆነው በሚጫወቱበት የዚህ የደርቢ ጨዋታ ከፍተኛ የሆነ ስሜት ያለው ነው። ዘንድሮ ደግሞ እንደምታውቁት ያሰልጣኝ ለውጥ አለ በቶተንሀም ስፐርስ በኩል ያሰልጣኝ ለውጥ አለ ማለት እንግዲህ የሙድ ለውጥ አለ ማለት ነው። ይሄ ማለት ተጋጣሚን ይበልጥ ለማስጨነቅ በሚያስችል የቡድን ስራ ላይ ነው የሚገኙት ማለት ነው። በተለይም የስትራክቸርድ ፍሌክሲቢሊቲ ላይ አሰልጣኝ ቶማስ ፍራንከ የማይደራደሩ አሰልጣኝ ናቸው ይህንን በተለይም ደግሞ ቡድናቸውን መገንባት ከሚፈልጉበት የጨዋታ ስትራክቸር አንጻር ስንመለከተው ለአርሰናል ፕራይማሪ ፎርሜሽኑን የሚቀያየር ቡድን ስለሆነ ቶትናም በነበረው የጨዋታ ታክቲክ እና በነበረው የጨዋታ አቀራረብ ሜዳ ላይ የሚቆይ ቡድን አይደለም ለምሳሌ በአራት ሶስት ሶስት የጨዋታ አቀራረብ ውስጥ ከተመለከትነው በኋላ አድቫንቴጅ በሚያጣበት ሰዓት ወይም ደግሞ ጫና በሚወሰድበት ሰዓት መስመሮች በሚዘጉበት ሰዓት እንቅስቃሴ ከጁ በሚወጣበት ሰዓት የአራት ሁለት ሶስት አንድ የጨዋታ ስትራክቸርን ይፈልጋል። ቶተነሀም ሆትስፐርስ በተለይም ደግሞ የባክ ስሪው ሞር ፖሴሽኑን እንዲቆጣጠር የሚፈልግ አይነት ቶተነሀም ሆትስፐርስ ነው። እንደውም አሰልጣኝ ቶማስ ፍራንከ የመጨረሻውን የሜዳ ክፍል በተመለከተ ስርዓት ባለው የማጥቃት እንቅስቃሴ ውስጥ ለመገኘት ይህንን ስርዓት የምንገነባው በመከላከል አደረጃጀት ውስጥ ያሉ ተጫዋቾቻችን ከመጀመሪያው የጨዋታ ሀሳብ ተነስተው እስከ መጨረሻው የጨዋታ ሀሳብ ያላቸው የኮኔክሽን ፕሌይ ነው ይላሉ። የሚያገናኙበት መንገድ በጣም ወሳኝ ነው ይላሉ። ከኋላ ተነስተው ፊት ላይ በሚኖረው የጨዋታ ስትራክቸር ነገሮችን ዶሚኔት ለማድረግ የማያገናኙ ከሆነ ነገሮችን ዶሚኔት ለማድረግ የተሻለ ስራ የማይሰሩ ከሆነ በተአምር ያደገ ነገር ሊኖረን ይችላል ብያላምንም ይላሉ። ለምሳሌ በሃይ ፕሬሲንግ የፍራንከ ቡድን የጨዋታ መንገዳቸው አብዛኛውን ጊዜ የተጫዋቾች የተቃራኒ ቡድን ተጫዋቾች የሚጫወቱባቸውን ሰፋፊ የሜዳ ክፍሎችን ማጥበብ ነው። በዚህኛው ዘመን እንደምታቁት ቡድኖች ሰፊ የመጫወቻ ሜዳ ካገኙ ተጋጣሚን ይቀጣሉ። ስለዚህ ቶማስ ፍራንክ የሚፈልጉት የሚጫወቱበትን ቦታ ማጥበብ ነው። የሚጫወቱበትን ቦታ መከልከል ነው። የሚጫወቱበትን ቦታ መገደብ ነው። ስለዚህ ቶትናም የእንቅስቃሴን ሂደት በተመለከተ በሃይ ፕሬሲንግ አሰልጣኝ ቶማስ ፍራንከ የጨዋታ ዳታዎችን በተደጋጋሚ ይዛሉ። እንዲያውም ከዚህ ጨዋታ በፊት በነበረው መግለጫቸው ስለ አርሰናል ሲያወሩ ምንድን ነው ያሉት? አርሰናል በሊጉ ሜዳ የማይሰጥ የመጫወቻ ስፔስ የማይሰጥ ቡድን ነው ብለዋል። ይህንን ደግሞ አጥንተነዋል። በተለይም ደግሞ የጨዋታ ትንታኔዎቻችን በሙሉ በዳታ መሰረት ያደረግናቸው ስራዎቻችን በሙሉ ያሳዩን አርሰናል በቀላሉ ስፔስ የሚሰጥ ቡድን እንዳልሆነ። ይሄ በቀላሉ ስፔስ የማይሰጥ ቡድን ታዲያ እንዴት መብለጥ አለብን ነው ትልቁ ጥያቄ። በትዕግስት እንቅስቃሴውን ለማሸነፍ መሞከር ነው የሚሉት ጫናዎችን እዛው ሄደን አፍነን መቆየት ለምሳሌ የተጋጣሚ ሜዳ ላይ ገብቶ መቆየት የሚለው ሀሳብ በቶማስ ፍራንካ አንዱ የሚተገበር ነገር ነው። በተቃራኒ ቡድን የጨዋታ እንቅስቃሴዎች ውስጥ የተቃራኒ ቡድን አሰልጣኞች አብዝተው የሚያደርጉት ነገር ምንድነው? ተቃራኒ ሊበልጥ ይችልባቸዋል ተብሎ የሚታሰብባቸው የጨዋታ መንገዶች አሉ። ስለዚህ ተቃራኒ ሊበልጥ ይችልባቸዋል ተብሎ ከሚታሰቡት የጨዋታ መንገዶች መካከል አንዱ በራሱ ሜዳ ላይ በምቾት ኳሱን እየተጫወተ መቆየትና እያሰበ ከራሱ ሜዳ እንዲወጣ ማድረግ ነው። ስለዚህ ከራሱ ሜዳ እያሰበ እንዳይወጣ ማድረግ ተጋጣሚ እዛው አፍኖ መያዝን ይመርጣሉ። የአርቴታ ቡድን አብዛኛውን በዚህ አይነት እንቅስቃሴ ውስጥ ለሚመጡ ቡድኖች የሚጠቀመው ምንድን ነው? ዳይናሚክ ሮቴሽን ይጠቀማል። መጥተው በሚያፍኑበት ሰዓት ምናልባት አጥቂዎች ሁሉ ተከላካይ መስመር ተጫዋቾችን ሊያግዙ ይችላሉ። ይህ ማለት አርቲፊሻል ትራንዚሽኖች ስላሉ እነዚህ አርቲፊሻል ትራንዚሽኖች በመከላከልና ኳስን መስርቶ በመጫወት እንቅስቃሴ ውስጥ ወደ አማካኝ የሚደረገው ሽግግር፣ ወደ አጥቂ የሚደረገው ሽግግር እንዴት ጤነኛ መሆን አለበት ብለው አይተው ጉርለቶችን ተመልክተው ለጉርለቶቹ ምላሽ የሚሰጡ ድግግሞሻ የሆኑ ሬፔቲቲቭ የሆኑ ውሳኔዎችን ሜዳ ላይ ስለሚተገብሩ ነው። ያው በዚህ የመጀመር እንቅስቃሴ ውስጥ ለአርሰናል ከባዱ ነገር የጋብሪኤል ማጋሌሽ ነገ በሚያደርገው ጨዋታ አለመኖሩ ነው። አርሰናል ያው ተጫዋቹ አሁን ባለው መረጃ እስከ ሁለት ወር ያክል ከሜዳ ሊርቅ ይችላል ተብሏል። እዚህ ተጫዋች ከሜዳ መራቅ፣ ለሁለት ወራት ከሜዳ መራቅ በራሱ በአርሰናል የመከላከል ስትራክቸር ውስጥ የሚፈጥረው ጫና እንዲሁ በቀላሉ ይታያልም። በጣም ከባድ ጫና ነው። ይህንን ሚኬል አርቴታም አንስቶታል፣ ከጨዋታው በፊት በነበረው መግለጫ፣ ያ ጉዳት የኋላውን መሪያችን አሳጥቶናል ብሏል። የወዳጅነቱ ጨዋታ እጅግ በጣም ወሳኝ የሚባለው በአርሰናል የውድድር የፉክክር የዋንጫ ጉዞ ውስጥ ትልቅ ሚና ያለውን ተጫዋች ነው ያሳጣው። የጋብርኤል ማጋሌሽ መውጣት እንዲሁ የአንድ ተጫዋች መውጣት ብቻ አይደለም። በእርግጥ አርሰናል ዘንድሮ እስኳድ አለው፣ ጥሩ ተጫዋቾች በቡድኑ ውስጥ አሉ። እነኚህ ተጫዋቾች ያው በአሳለፍነው የውድድር ዓመት ከነበረው የአርሰናል መከላከል አንጻር ከተመለከት ነው የተሻለ ዴብዝ ያለው አርሰናል ነው። እንደነ ሂንካፒ አይነት ተጫዋቾች አሉ፣ እንደነ ማስኩራ አይነት ተጫዋቾች አሉ። የእነኚህ ተጫዋቾች መኖር የአርሰናልን የመከላከል አደረጃጀት እንዳይሳሳ ያደርገዋል። ያው የሚጠበቅ ነው ጥሩ ኳሊቲ ያላቸው ተጫዋቾች ስላሉ ግን ከማጋሌሽ ውስጥ የሚገኘውን የሊደርሽፕ በጌም ውስጥ ያለውን ከኋላ ቡድኑን የመምራት አርቴታ እንዳለው ቡድኑን የመምራት ወሳኝ ስራ በተወሰነ ፈተና ውስጥ ሊከተው ይችላል። ቶማስ ፍራንከም ስለዚህ ጉዳይ ተጠይቀው እኛ ትኩረት የምናደርገው ስለተጎዱ ስላልተጎዱ ተጫዋቾች አይደለም። አጠቃላይ አርሰናል ጠንካራ ቡድን ነው። በተጎዱ ተጫዋቾቻቸው ውስጥ ሆነው ሌሎች ተጫዋቾችን ተክተው የተሻለ ተፎካካሪ ሊሆኑ የሚችሉበት አቅም አላቸው። ዘንድሮ አርሰናሎች እና ልዩ ቡድን ነው የምንገጥመው፣ ጠንካራ ቡድን ነው ከአምና ካቻምና ቶትናም ይገጥመው ከነበረው አርሰናል የተለየ አርሰናል ነው የሚገጥመው የሚል አስተያየት ሰጥቷልና ጨዋታው አሰልጣኝ ቶማስ ፍራንክ እንዳሉት የተለየ ጨዋታ ነው ያደገ ጨዋታ የምንመለከትበት ይመስለኛል። በዚህ የውድድር ዓመት ዝቅተኛ ጎል የተቆጠረበት ነው አርሰናል እንደምታቁት በሊጉ ከአርሰናል የመከላከል አደረጃጀት አንጻር የአርሰናልን የመከላከል ጥንካሬ ይበልጥ ካሳዩን ዓመታቶች ውስጥ ይሄኛው የቀደመው ዓመት ነው። ምናልባት ብዙ ዓመት ተቆጥሯል፣ አርሰናል ወደ 20 ምናምን ዓመት አልፈዋል። እንግዲህ ጎሎችን በብዛት በማስተናገድና ባለማስተናገድ መካከል ባለው ታሪክ ውስጥ ማለት ነው። በተለይ ይሄ የኢንቪሲብል ቡድን ብዙ ታሪኮችን ሰርቷል፣ እና ይሄኛው ቡድን ዘንድሮ መሸነፉ ነው እንጂ ከመከላከል ስትራክቸር አንጻር በ11 ጨዋታ አምስት ጎሎች ብቻ የተቆጠሩበት የተከላካይ መስመር ክፍል ከዛኛው ጠንካራ ቡድን ጋር የሚያነጻጽረው ታሪክ አለው። በዘንድሮ የውድድር ዓመት ይሄ ቡድን በአጠቃላይ ወደ ተጋጣሚ ሜዳ የመሄድበት ስትራክቸሩ ደግሞ ካለፉት ሶስት እና አራት ዓመታት ይበልጥ ያደገ ይበልጥ ሰፊ የሆነ ምናብን የጨመረ ነው በአለፉት አራት ጨዋታዎች አርሰናል ወደ ተጋጣሚ ሜዳ የሚሄድበት የእንቅስቃሴ እድገት በተለይ የፋይናል ሰርድ ፔኔትሬሽን 16.7 መቶኛ አድጓል። እንደ ኦፕታ ከሆነ እያደገ ነው፣ በየጨዋታዎቹ እያደገ እያደገ ነው ሄደው እንዲሁም በሰንደርላንዱ ጨዋታ ላይ የነበረው እንቅስቃሴ አርሰናልን ገደውስ ከተተው እንጂ ከዛ በፊት በነበሩት ጨዋታዎች አርሰናል ከፍተኛ የሆነ ወደ ተጋጣሚ ሜዳ የመግባት ጥራት ያለው ቡድን ፍራንከም እንዳሉት ከፍተኛ የሆነ ጫና የሚያሳድር ቡድን ነው። በመጨረሻው የሜዳ ክፍል ላይ ከፍተኛ ጫና ያሳድራል፣ እና ይህን ጫና መቋቋም አለብን፣ ይህን ጫና ለመቋቋም ታሳቢ ያደረጉ እስትራቴጂዎችን ይዘን እንገባለን ነው እያሉ ያሉት። በቶትናም ሆትስፐርስ በኩል ዘንድሮ አንዱ ትልቁ ድክመት ዲፌንሲቭሊ ቶትናም አስር ጎሎች የተቆጠሩበት ቡድን ነው። ይሄ የመከላከል አደረጃጀቱ ላይ ጎሎችን የማስተናገድ ክፍተት እንዳለበት የሚያሳይ ነው እና አርሰናል ወደ መጨረሻው የሜዳ ክፍል ከሚሄድበት እንቅስቃሴ አንጻር የሚሄድበት ጥራትም እያደገ ከመሄዱ አንጻር ሊቸገር እንደሚችል ማሳያ አለው። ቶማስ ፍራንካ መከላከሉንና ማጥቃቱን ባላንስ ካላደረግን ከአርሰናል ጋር በምናደርገው ጨዋታ ልንቸገር እንችላለን። ሳምንቱን በሙሉ ስንሰራ የነበረውም እዛ ላይ ታሳቢ ያደረገ ነው። የምንሰጠው የሜዳ ክፍል መኖር የለበትም። ኳስ ቶሎ መልሰን ማግኘት ይኖርብናል። ኳሱን ቶሎ መልሰን ካገኘን በኋላ ደግሞ ተደራጅተን እንዴት መሄድ ይኖርብናል የሚለውን ሰርተን ከጨዋታው በፊት መገኘት ይኖርብናል ብለዋል። አሁን የምንገጥመው የአውሮፓ ምርጡን ቡድን መሆኑን አን ዘንጋ የሚል አስተያየት ሰጥተዋል። ያው በቶተንሃም ሆትስፐርስ በኩል አንዱ ትልቁ ፈተና የዲሲፕሊን ችግር አለ። ይህንን የዲሲፕሊን ችግር ግን ከቡድን ወሳኝ ጨዋታ ጋር የሚገናኝ እንዳልሆነ አሰልጣኙ ከዚህ በፊት ከሁለት ጨዋታ በፊት አንስተው ነበርና በተሻለ ጠንካራ ሆነን ጠንካራውን ጨዋታ ለመቆጣጠር ለማሸነፍ ወደ ሜዳ እንገባለን የሚል አስተያየት ሰጥተዋል። እንግዲህ ነገ ነው ጨዋታው የሚደረገው፣ ተጠባቂ ጨዋታ ነው። እናንተ ምን ትላላችሁ? የለንደን ደርቢን ጨዋታ በተመለከተ ሀሳብ ስጡበት። በነገው ፕሮዳክሽናችን ደግሞ ከጨዋታው በኋላ ከጨዋታዎች በኋላ ተመልሰን እንገናኛለን። ጥሩ ጊዜ ውላችሁ